በጣም ስሜታዊ ሁኚ አለው። ለሌላ ሰው አስተላልፉት። እኔ በጣም አልቻልኩም። የሰናይት ንግግር ከልቤም አልፎ በደም ስሬ ሁሉ ተላልፏል። ንሳ ሰጥታኛለሽ ልጄ እድሜሽን ከፍ ያድርገው። ለኢትዮጵያ የቆምሽላት፣ የተናገርሽላት ናት በጣም ስሜታዊ ስላደረግሽ ምን እንደምናገር አልችልም። አሁን ይቅርታ ጋር ሌላ ሰው ጋብዙልኝ በኋላ አመጣለሁ። እግዚአብሔር ገስጾናል ጥሩ አድርጎ ነግሮናል። ከዚህ በላይ ምን ትፈልጋላችሁ? ካህናት፣ አባቶች፣ ወንድሞች ከዚህ በላይ ንግግር ከሰናየት ንግግር በላይ ምንድን ነው የምትጨምሩበት? ምንድነው የሚሰራው እኔስ ምንድነው የምናገረው የእግዚአብሔርን ስራ ገስጻናለች በሚገባ ነግራናለች አይ ኢትዮጵያ አይ ኢትዮጵያ አይ ኢትዮጵያ አባቶችን ለይተን እንወቅ ሰነዶሱ እንዲህ ብሏል ምን እናድርግ ጳጳሱ እንዲህ ብሏል ምን እናድርግ ከሚል ነገር እንውጣ ጳጳሱ እንዲህ ብሏል የምንለው ጳጳስ የትኛው ጳጳስ ነው? ስለ ሞታችን የቆረቆረው ስለ ቤተ ክርስቲያናችን መፍረስ የተቆጨ እኔ ለቤተ ክርስቲያን ራሴን ሰጣለው የሚል ጳጳስ ካለ አዎ እንቀበላለን፣ እንከተላለን፣ ህጉን እንፈጽማለን። ግን ከአስገዳያችን ጋር ሆኖ እያስገደለን ያለን ጳጳስ እውነት በትልቅነታቸው በእድሜያቸው እናከብራቸዋለን እንደ ሃይማኖት አባት እኔ በግሌ አልከተላቸውም። አቋም መውሰድ አለብን። ስኖዶስ የምንለው ስብስብ፣ የአባቶች ስብስብ በእውነት አንድ ቀን ለሞቱት ሰዎች አንድ መስመር አዘኔታ ገልጾልናል ወይ? ስኖዶሱ እንዲህ ካለ ምን እናድርግ የሚል ምዕመና ስኖዶስ አለ ወይ ዛሬ? ስለዚህ ይህንንም እያስተዋልን እንራ። እስከ መቼ በደሃ ደስታ የደሃን ደስታ ቀምተን እስከ መቼ እንደምንስቅ አላቅም ልብሳቸውን ቀምተን እስከ መቼ እንደምንለብስ አላቅም። እስከ መቼ በደሃ ሞት ላይ ቆመን እስክታ እንደምንወርድ እኔ እግዚአብሔር ይወቀው እኔ አላቅም። በእውነት እኔ ተቃጢ ያለው ነድጃ አለው። እኔ ይህንን እያረኩ ነው እያልኳቸው አይደለም። እንተባበር። ሞታቸው ላይ እስክታ እንውረድ። ባካችሁን፣ በግሩፕ ልብስ እያሰፋን በአስክሪናቸው ላይ እስክታልልታ እንብል። በረሃባቸው ላይ ምግብ አንድፋ እባካችሁን አንድ ላይ ሆነን ሴቶች ቢያንስ ባሎቻቸው ለሞቱባቸው የካህን ሚስቶች ልጆች እንቁም። ያኔ ስንጸልይ እግዚአብሔር ይሰማናል። የወንጌልን ቃል በፍርድ ቀን የምንጠይቀው የምንጠየቀውን ቃል አሁን ለሞቱት ወገኖቻችን ቆመ ከማይረባ ከዓለማዊ ስኬት ብለን ከቆጠር ነው ነገ እግዚአብሔር በጥቅሻ ብለው ንፋሱን አምጥቶ በአንድ ደቂቃ በሰከንድ ድምጥማጡን አውጥቶ እልም ለሚያረገን ሀብት ንብረት ብለን ድሃዎችን እርቃናቸውን አርገን እኛ እንደዚህ ያለውን እባካችሁ ይህንን እጠይቃለሁን በእግዚአብሔር ስም ይህንን። ለእናቶች ግን ምዕመናን፣ እራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናናችሁ ገንዘብ በመስጠት ይህን ገንዘብ እንዳትሰጡ አለን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ። እንደ ወገኖች እናንተ ናችሁ እንዲያርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ላማኝ ሁሉ አስቁሙልን። ቤተክርስቲያን እየፈረሰች ቤተ ክርስቲያን እናንጻለን ይላሉ ውሸት ነው ይሄ እንዴት ብሎ ነው በመፍረስ ጊዜ ምንድን ነው የሚሰራው አንድ ተሀድሶ አድርጎ እንደገና ሀድሶ ህንፀታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው እና ይሄ ሁሉ አስቸጋሪ ነው እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ ይብቃይ ከዚህ ላይ እግዚአብሔር ይስጥልኝ